የማዕከላዊ ኢትዮጵያ ክልል የፓርቲና የመንግስት እቅዶች የዘጠኝ ወራት አፈጻጸም ግምገማ ክልል አቀፍ የአመራር መድረክ የጀመረው በቅርቡ በድንገተኛ አደጋ ሕይወታቸውን ላጡት አቶ አሊ የህሊና ጸሎት በማድረግ ነው። በመድረኩ በበጀት ዓመቱ ከተቀመጡ እቅዶች አንጻር ባለፉት ዘጠኝ ወራት ለእቅድ ዝግጅት ትኩረት በማድረግ ተግባራትን በአግባቡ በመምራትና ለስር መዋቅሮች ተገቢውን ክትትልና ድጋፍ በማድረግ የተሻለ አፈጻጸም መመዝገቡን ርዕሰ መስተዳደር ዶክተር እንዳሻው ጣሰው ገልጸዋል። ከዚህ አንጻር ከተረጂነት ወደ ምርታማነት ለመሸጋገርና የክልሉን ሰላምና ፀጥታ ለማረጋገጥ የተሰሩ ስራዎች ውጤታማ ናቸው ብለዋል። ርዕሰ መስተዳድር ዶክተር እንዳሻው ጣሰው ከተረጅነት ወደ ምርታማነት የምናደርገው ግስጋሴ ሁሉም ሰው ተገንዝቦ መስራት ላይ ነው ያለው። ማጠናከር አለብን። የክልሉ ሰላምና ደህንነት ማረጋገጥ ላይ ጥሩ ነው ያለው። የተረጋጋ ክልል ማድረግ ላይ ጥሩ ነው። ሁሉም ከሚሰራበት እንዳይነቀን ማድረግ ላይ የአመራሮች ሚና ጥሩ ነው። አርሶ አደሩም ስራው ላይ እንዲሆን፣ ተማሪውም ትምህርት ላይ እንዲሆን ሰራተኛውም ስራ ላይ እንዲሆን የሚደረጉት ነገሮች ጥሩ ናቸው። ባለፉት ዘጠኝ ወራት ተቋርጠው የነበሩ ፕሮጀክቶችን መጨረስና አዳዲስ ፕሮጀክቶችን ጀምሮ ማጠናቀቅ እንዲሁም ስርዓት መገንባትና ህገወጥ ተግባራትን በመከላከል የማህበረሰቡን ተጠቃሚነት ለማረጋገጥ የተሰሩ ስራዎች በመልካም ሁኔታ ላይ እንደሚገኙ የገለጹት ርዕሰ መስተዳድር ዶክተር እንዳሻው ጣሰው ዛሬም ያልተሻገር ናቸው ያላቸውን ተግዳሮቶችም አንስተዋል። የመጀመሪያው ምርታማነትን ማሻሻል አልተሻገርም ግባት አቅርቦትም ስርጭትም አልተሻገር። በተለይ አሁን የሚያሳስበው 250 ሺህ በላይ የማዳበሪያ በየመጋዘኑ ተቀምጦ ቁጭ ብሏል። 250 ሺህ በላይ ለምን ደሞ አታሰራጩት? ምክንያቶች አንድ ሶስት ምክንያቶች ቀርበዋል። በሙሉ ምክንያቶች አይሰሩም ነው። ይሄ ማዳበሪያ ስቶር ውስጥ የተቀመጠው ከነገ ጀምሮ ግሩፕ አቋቁማዎች ተከታትላችሁ እስከ 30 ድረስ ስርጭቱ ማለቅ መቻል አለበት። ይህ 250 ሺህ በሰባቱ ማጠራቀሚ ያለው ወደ አርሶ አደሩ መድረስ አለበት። ገቢ ነው። ሌላው ገቢ በተለየ ሁኔታ እቅድ አዘጋጅተናል። የደከማችሁበት አካባቢ የት የት አካባቢ እንደሆነ ይታወቃል። በተለይ ከደረሰኝ ጋር የተያያዙ ነገሮች ለመንካት እየፈለጋችሁ አይደለም ያላችሁት። የገቢ ኃላፊዎች በዚህ በኩል ያላችሁን ኮሚትመንት ከሌላው አመራር ጋር አንድ ላይ ሆናችሁ ማሳየት መቻል አለባቸው። በሚቀጥለው ሁለት ወር ከስድስት ቢሊየን ብር አካባቢ ያላነሰ ማስገባት አለብን ብለን አቅደናል። ሊገባ ይችላል ከተሰራ። ኢንቨስትመንት ኢንቨስተሮችን መሳብ ያስፈልጋል። ባለው መርካትና መቀመጥ አያስፈልግም። ሃንቲንግ ማደም የኢንቨስትመንትና ፕሮሞሽን እንትን አቋቁመናል። በእሱ አማካኝነት የየዞኖችና ልዩ ወረዳዎች ፍላጎት በደንብ ከተያዘ ምን አላቸው፣ ምን የላቸውም ከተያዘ በእሱ መሰረት እያደኑ ነው ማምጣት። ሌላ የማጤማን ማጠናከር ከጤና አንፃር ያስፈልጋል። መድኃኒት አቅርቦት በርካታ የህብረተሰብ ክፍል እየጠየቀ ነው ያለው። መድኃኒት አቅርቦት ከሚኒስቴር መስሪያ ቤቱ ጋር በመነጋገር ሌላ ልዩ ልዩ አፕሮች በመጠቀም ማቅረብ መቻል አለብን። ህብረተሰቡ ከውጭ የሚገዛው መድኃኒት በጣም እየተበዘበዘ ነው ያለው። የማዕከላዊ ኢትዮጵያ ክልል የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ዴላ ሞቶሮ በበኩላቸው በ2017 ያለንበትን አውቀን ለ2018 የእውነት ትንተና ለማድረግ እንዲሁም አንድ የፖለቲካና የኢኮኖሚ ማህበረሰብ ለመፍጠር መድረኩ ወሳኝ መሆኑን ገልጸው የአስተሳሰብና የተግባር አንድነትና ጥራትን መፍጠር፣ የተጀመሩ የተቋም ግንባታን አጠናክሮ ማስቀጠል ይገባልን ብለዋል። የብልጽግና አመራር መሆን አለብን ማሸቃ ስለዚህ የጠራ አሳሰብ ከሌለ ውጤታማነት ጥያቄው ሲገባ የአድራይቶቹ የትግል አጀንዳ ምን መሆን አለበት? የትግል አጀንዳ ብልጽግና በአሁኑ ሰዓት ላይ እንደ ማዕከላዊ ኢትዮጵያ ክልል ምንድን ነው የሚፈልገው? ከህዝብ ፍላጎት አንጻር አጀንዳዎቹን ድራይቭ አርቆ አሻጋሪ አጀንዳዎችን ቀርሶ እነዚህ በዚህ ላይ እንዲታገሉ ከማድረግ አንጻር ወጣ ገባነት አለ። የውስጥ ፓርቲ ጥራት የፖለቲካ የበላይነትን መያዝ እንዲሁም የመልካም አስተዳደር ችግሮችን መፍታት እንደሚገባም ነው ዶክተር ዴለሞ ቶሬ የገለጹት። ሌላ የውስጥ ፓርቲ ጥራትና ጤንነት ጉዳይ ችግር አለ። አባሉም አመራሩ ማካከለ የውስጥ ፓርቲ የጥራት ችግርም አለ፣ የጤንነት ችግርም አለ። ስለዚህ የውስጥ ፓርቲ ጥራት ጉዳይ፣ ጤንነት ጉዳይ አሁን ባለንበት ምዕራፍ ላይ መታየት አለ። ይሄንን ስርነቀል ግምገማ እናደርጋለን። እስቴቶች ያረፋሉ ምዝኖች ይደረጋሉ። ወደ ሰኔ ሲንገባ ማለት ለዘም ዝግጅት የምናደረግበት መድረክ ነው፣ ይሄኛው መድረክ ማለት። ስለዚህ በዚህ አንዱ እሱ በደብ መታየት አለበት የሚል አንዱ ሀሳብ እሱ በበጀት ዓመቱ የተገኙ ውጤቶችን ለማስቀጠልና ችግሮችን ለማረም አደረጃጀቶችን፣ የህዝብ ለህዝብ ግንኙነቶችን፣ የአገልግሎት አሰጣጥና የተቋማት ግንባታን ማጠናከር እንዲሁም ብልሹ አሰራርና ሌብነትን መከላከል እንደሚገባ ርዕሰ መስተዳደር ዶክተር እንዳሻው ጣሰው የስራ መመሪያ በሰጡበት ወቅት ገልጸዋል። የህዝብ ለህዝብ ግንኙነትን ማጠናከር፣ የውስጡ አፍራሽ የሆኑ አመለካከቶችን በጋራ መከላከል፣ የተቋም ግንባታና የዲጂታላይዜሽን አንድ ላይ ሳነጣጥላቸው ተቋም ግንባታ እና የዲጂታላይዜሽን አብረን ማስኬድ፣ ወደ ሲስተም መዘርጋት፣ ሶፍትዌር ዴቨሎፕ ማድረግ፣ ሲስተሞችን ማልማት መጠቀም። ሌላው በተለያየ መንገድ ሊከሰቱ የሚችሉ ብልሹ አሰራሮች ከግዢ ከመሬት በተናጠል በትስስር ከሚፈጸሙ አሰራሮችና ሌብነት ተቋማትን መከላከል፣ ህዝቡን መከላከል፣ መስሪያ ቤትን መከላከል ያስፈልጋል። ሌላው የኑሮ ውድነትን የሚያቃልሉ ስራዎችን መስራት የተለያዩ ገበያዎችን በደንብ እንዲሰሩ እና ማረጋጋት ነው። ምርቶች እንዲወጡ ማድረግ ያስፈልጋል።